የገዛ ልጆቹን ምንም የማያውቁ ሕጻን ልጆች እንግዲህ በአሰቃቂ ሁኔታ እየደበደበ እያሰቃየ የሚያሳይ ቪዲዮ እንግዲህ ሚዲያ ላይ ወጥቶ እየተዘዋወረ ነበር። ብዙዎችንም አስለቅሷል፣ አሳዝኗል ማለት ነው። እንግዲህ ይህ ቪዲዮ እናታቸው ለስራ ወደ ዱባይ ከሄደች ገና አራት ወሯ ነው። እንግዲህ በዚህ አራት ወር ውስጥ ብር እንዴት አላክሽም በሚለው እንግዲህ የገዛ ልጆቹን እየደበደበ እያሰቃየ ደም በደም እስከሚሆኑ ጥርሳቸው ሁሉ ውልቅልቅ እስከሚል ድረስ እንግዲህ የምር በጣም ያሳዝናል። ይሄ ሰውዬ ውሳና ነው የሚገኘው። እባካችሁ እነዚህ ልጆች በህይወት እያሉ ሳይገላቸው የህግ አካል ደርሶ ህይወታቸውን እንዲታደግላቸው ማለት ነው። የሁላችንም ትብብር ያስፈልጋል። እናት እዚህ ጋር ልጆቿን ለማሳደግ ተሰዳ፣ እዚህ ጋር አባት ደግሞ ልጆቹን በእንደዚህ አይነት ሁኔታ እያሰቃየና እየደበደባቸው ይገኛል ማለት ነው። የምር በጣም ነው ልብ የተሰበረው በጣም ነው ያዘንኩት ማለት ነው። ምን እንደምል አላቅም። እውነቴን ነው ምላችሁ በዚህ ቪዲዮ በጣም ነው ልቤ ስብር ያለው። በጣም ነው ያዘንኩት ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም። ውድና የተከበራችሁ ውድ ቻናል የተመልካቾች ቤተሰቦች እንዴት ናችሁ? ደና ናችሁ ወይ? እኔ ደና ኔ አልሐምዱሊላ። እናንተም በያላችሁበት ሰላማችሁ ብዝዝት ትረፍርፍ ይበል ወጥቶ ከመቅረት አላህ ይጠብቃችሁ። አላህ ይጠብቀን ሀገራችን ኢትዮጵያን ሰላም ያደርግልን እያልኩኝ ዛሬ እንግዲህ በሌላ በአዲስ ቪዲዮ መጥቻለሁ። የዛሬው ቪዲዮ በጣም ያሳዘነኝ በጣም ልቤ የተሰበረበት ቪዲዮ ነው። ያው እዚ ጋ አምጥቼ ቪዲዮውን ያው እንትን ማለት አልፈለግኩም። ምክንያቱም እንኳን እዚ ጋ አምጥቼ ልጭ ነው ቀርቶ እዛ ጋም ላየሁት በጣም ነው የዘገነነኝ እና በጣም ነው ያስለቀሰኝ ማለት ነው እና እንግዲህ እናታቸው ወደ ዱባይ ከሄደች ገና አራት ወሯ ነው ማለት ነው። እንግዲህ በዚህ አራት ወር ውስጥ ብር አላክሽም በሚለው የገዛ ልጆቹን እየደበደበ እያሰቃየ አመታቱ፣ ለራሱ የምር በጣም በጣም የሚዘገንን በጣም አላቅን ብቻ ግን እንኳን ህፃን ሊቀርቶ ትልቅ ሰው ሊቋቋመው የማይችል አመታት ነበረ፣ ሲመታቸው የነበረው እንግዲህ ደም በደም እስከሚሆኑ ጥርሳቸው ውልቅልቅ እስከሚል ድረስ ነው እንግዲህ ሲደበድቧቸው ሲያሰቃያቸው የሚያሳይ ቪዲዮ ነው። እንግዲህ እና እባካችሁ ይሄ ሰውዬ መገኛው ውሳና ነው ብለዋል። ሼር በማድረግ በህይወት ሳይገላቸው የህግ አካል ደርሶ ህይወታቸውን እንዲታደጋቸው ማለት ነው። ሁላችንም እንተባበር። የሁላችን ትብብር ያስፈልጋል። ቪዲዮ ሼር ሼር በማድረግ ሁላችንም ቪዲዮ በመስራት ለእነዚህ ልጆች ፍትህ እንዲያገኙ ማድረግ አለብኝ። ይሄ ሰውዬ ተይዞ የእጁም ማግኘት አለበት። የእጁም ማግኘት አለበት። ገና እናታቸው ብር አላከችም ብሎ እንግዲህ ይሄ ሁሉ ውርጅብኝ በእነዚህ ሕጻን ልጆች ማለት ነው። ምንም በማያውቁ በአንድ ፍሬ ልጆች እነሷ ምን የሚያውቁት ነገር አለ? ደግሞ እኮ እናቲቱ አረብ ሀገር ከሄደች ገና አራት ወሯ ነው ብለዋል። ሰው እንዴት ነው በዚህ አራት ወር ውስጥ ብር አልተላከልኝም ብሎ የገዛ ልጆቹን የወለዳቸውን የገዛ ልጆቹን። ለነገሩ ድካምንም፣ ልፋትንም፣ ስቃይንም፣ መከራንም የምታውቀው ያቺ ዘጠኝ ወር አርግዛ አምጣ የወለደች እናት ናት። አባት እኮ ለስሙ አባት ነው እንጂ ምንም መከራውንም፣ ስቃውንም፣ ህመሙንም ስላልቀመሰው ምንም አይመስለው ምንም አይመስለውም ማለት ነው። እንደዛ አይነት ጨካኝ አረመኔ አባት ከመልካም አባቶች ጋር ተመድቦ እኩል አባት መባሉ ግን ያሳዝናል። ያሳዝናል የምር ነው የምላችሁ። እንደዛ አይነት ጨካኝ አረመኔ ስንት መልካም አባቶች አሉ። ስንት ማለት ነው የምር እውነት ይሄ ሰውዬ ተይዞ የእጅ ማገኘት አለበት። እነዚህ ልጆች ሳይገላቸው በህይወት የህግ አካል ደርሶ ህይወታቸውን እንዲታደግላቸው እባካችሁ። እኛም ደግሞ የበኩላችን ወጣ ቪዲዮውን ሼር እና ላይክ በማድረግ ቪዲዮ በመስራት ድምፅ በመሆን ለእነዚህ ልጆች ማለት ነው። የምር እናት ልጆችን አሳድጋለሁ የተሻለ ህይወት ይኖረኛል ብላ ነው የተሰደደችው። ማንኛችንም ብንሆን ልጆቻችንን ጥለን የምንመጣው እዚህ ጋር ሰርተን ለመለወጥ ሰርተን ለልጆቻችንም ለቤተሰብ እንረዳለን ብለን ነው። ተሰደን መተን ደግሞ ልጆቻችን በአግባብ የማይያዙልን ከሆነ ልጆቻችን እንደዚህ መከራና ስቃይ የሚደርስባቸው ከሆነ የምሬ ነው የምላችሁ፣ ጥንቅር ይበል፣ ጥንቅር ይበል። ለምን ጥሬ ተቆርጡ አይታደርም አይዋልም? ለምን ከልጆቻችን ጋር ለምን አንራብም? የምሬን ነው። እዚ ጋ አንድ ነገር ቢሆኑ የምትጎዳው እናት ናት። ከምንም በላይ ከምንም በላይ የምትጎዳ እናት ናት። ዘጠኝ ወር አርግዛ ታማ ስንት ነገር ሁና ስንት መከራና ስቃይ አሳልፋ ወልዳ፣ ስንት ነገር ሁና ልጆቿን ደግሞ በእንደዛ አይነት ጨካኝና አረመኔ አባት ስትነጠቅ በጣም ነው የሚያምሩ። በጣም ማለት ነው በእንደነዛ አይነት ሰዎች። እኔ የምር ስሜታዊ ሁኔ ይቅርታ የምናገረው በጣም ነው ያመመኝ። በጣም ነው የተሰማኝ። ቤተሰብ ወላሂ ነው ምላችሁ። ሰውኮ ወዶ አይደለም የሚሰደደው አቶ ተቸግሮ ነው። ያንን ችግሩን ለማራገፍ ነው ልጄን ማቄን ሳይል ጥሎ ተሰዶ የሚሰራው ማለት ነው። እኛ እዚህ ጋር ልጆቻችንን ትተን በናፍቆት እየተቃጠልን እየተንገበገብን፣ ስንት መከራችንን እያየን እየሰራን እየላክን ልጆቻችንን ደግሞ በአግባብ የማይይዙልን ከሆነ ለማን ብለን ነው የምንለፋው? ለማን ብለን ነው የምንደክመው? የምሬን ነው። ለምኑ ነው የምንለፋው እንዴ? ከልጆቻችን የሚበልጥ ነገር አለ እንዴ? የለም። የምር ነው የምላችሁ፣ ከልጆቻችን የሚበልጥ ነገር የለም። ልጆቻችንን ተንከባክበው ልጆቻችንን በስነ ስርዓት ካልያዙልን ለምን ብለን እዚህ ጋር እየለፋን ለምን ብለን እንልካለን? ገንዘባችንንስ ለምን ብለንስ እዚህ ጊዜያችንን እድሜያችንን ሰዓታችን እናቃጥላለን? ያው እንግዲህ ይቅርታ በመሀል ቪዲዮ ተቋረጠ ማለት ነው፣ የልጆች ድምፅ ገብቶቤ ማለት ነው። እና እህቶቼ እውነቴን ነው የምላችሁ እዚህ ጋ እኛ እየለፋን እየደከምነ እየላክነ እዛ ጋር ደግሞ ልጆቻችን በጥሩ ሁኔታ ማይያዙልን ከሆነ እንደዚህ መከራና ስቃይ የሚደርስባቸው ከሆነ የምር ነው እምላችሁ፣ የኛ እዚህ ጋር ልፋት ድካም እዚህ ጋር መቆየት ምንም አያስፈልግም። ምክንያቱም ከልጆቻችን የሚበልጥ ነገር የለም። እኔ እንደዛ ብዬ ነው የማስበው። የምሬን ነው እምላችሁ እና የወለደ አባት በልጆቹ ላይ እንደዚህ የጨከነ እንደዚህ ያደረገ ሌላውስ ምን ሊያደርግ ይችላል? እውነት ነው የምላችሁ የዚህ የሰውዬ ሜዳ ላይ ወጥቶ ስላየን እንጂ ያልታየም እኮ ይኖራል። ይኖራል እኮ ያልታየ ማለት ነው። ያላየ ነው ያልሰማ ነው እንጂ ያልተደረገ የለም። ብሏን ዘላለም ዘገየ ማለት ነው። እውነቱን እኮ ነው። ያላየ ነው ያልሰማ ነው እንጂ ያልተደረገ አይኖርም። የዚህ የሰውየውን አሁን ሚዲያ ላይ ወጥቶ አየ ነው፣ ያልታየም ይኖራል። እንደነዚህ ሕፃን ልጆች የተሰቃዩ የተገደሉም ይኖራሉ። የምር ነው የምላችሁ። አባቱኑ በልጆቹ ላይ እንደዛ አይነት ጭካኔ አረመኔነት። ስንት አባት አለ፣ የምር ስንት አባት አለ። አንድ አባት አሁን ሁለት ሴት ልጆች አሉት አንዷ ልጁ ህመምተኛ ናት፣ ራሷን ችላ አትቀመጥም? በክራንች ነው በዚህ በምንድነው የሚባለው? በዛ ነው እንትን የምትለው በቃ እሱ ነው ሁሉንም ነገር የሚንከባከባት የሚያደርግላት። አንዲት እህት አለቻት። የእሷ ኩያት አኩያት የምትሆን ከእሷ ጋር አንድ ላይ ሆነው እሷን ለማሳቅ እሷን ፈታ ለማድረግ ስንት ነገር ይደክማል፣ ስንት ነገር ይጥራል ማለት ነው። የምር አባት ማለት እንደዚ አይነት አባት ነው። ስንቶቹንስ አይተናል። ልጆቻቸውን በወገባቸው አዝለው እንትን እያሉ እየሰሩ፣ ኧረ ስንት ስንት አባት አለ ስንት አባት አለ ስንት መልካም አባት አለ። እንደዚህ አይነት አረመኔ ጨካኝ ደግሞ ገና ሚስቱ አረብ ሀገር በሄደች በአራት ወሯ ብር አላከችልኝም ብሎ በገዛ ልጆቹ ላይ እንግዲህ በገዛ ልጆቹ ላይ ይሄ ሁሉ ውርጅብኝ የሚያወርድ እንደዚህ አድርጎ የሚያሰቃይ የሚደበድብ የምር እንደዚህ ላይቭ ላይ ሆኖ ማለት ነው። ቲክታክ ላይ ህጻናቶችን እስቲ አፋቸው እንደዚህ ወደ ላይ እንትን በሉት ብለዋቸው፣ ይሄ አፋቸው ሁሉ ደም በደም ሆኗል። ጥርሳቸው ወላልቋል። የምሬን ነው የምላችሁ። አስባችሁታል? እነዚህ ምንም የማያውቁ ህጻን ልጆች እስቲ አስቡት። እኔ በ በጣም ነው። በቃ ምን ልበላችሁ፣ እውነቴን ነው ምላችሁ። ብዙ ሰዎችን አስለቅሷል፣ አሳዝኗል ይሄ ቪዲዮ ማለት ነው። እናታቸው የወለደቻቸው እናታቸው ደግሞ ይህን ቪዲዮ ስታይ ምን እንደሚሰማት ምን እንደምትሆን እስኪ አስቡት። የምሬ ነው። እኛን እንደዚህ ያስለቀሰ የእኛን ልብ የሰበረ እናታቸው ደግሞ ብታዩ ምን እንደሚሰማት እስቲ ያስቡት። የምር በጣም የሚያሳዝን እኮ ነው እንዴ! ማለት እኔ በቃ አረብ ሀገር ሲባል ዝም ብሎ ብር የሚታፈስ ዝም ብሎ ብር የሚመጣ ነገር እኮ ነው የሚመስላቸው ስንት ነገር አለ፣ ስንት ልፋት ድካም አለው። ዝም ብሎ እኮ አይመጣም ይሄ ብር። በየወሩም በየሁለት ወሩም እኮ የማይሰጡ ሰዎች አሉ እኮ አሰሪዎች አሉ እኮ ዓመትም ሊያቆዩባቸው ይችላሉ። ሁለት ዓመትም አቆይተው የሚሰጧቸው ይኖራሉ። ከዛም በላይ አቆይተው ሳይሰጧቸውም ከነጭራሹ የሚክዷቸውም እኳ አረቦች አሉ አሰሪዎች አሉ እኮ አላህን የማይፈሩ ማለት ነው እንዴ? ሁሉም ነገር በቃ አልጋ ባልጋ የሚሆን ነው እንዴ ይመስላችሁ? ብዙ ፈተናና ስቃይ እኮ አለው። አረብ ሀገር ሲባል ውጭ ሀገር ሲባል ለእናንተ ዝም ብሎ ብር እየተዛቀ ብር እየታፈሰ የሚላክ ነው እንደሚመስላችሁ እንዴ? ስንት ውጣ ውረድ አለው። ስንት መከራና ስቃይ አሳይቶ ነው ይሄ ብር የሚመጣው ማለት ነው። እንዴ ምን አለበት፣ እንደው እናንተን ብትቀምሱት፣ እንደው እንዴት ብሎ ይሄ ገንዘብ እንዴት እንደሚመጣ እንዴት እንደሚገኝ። እውነቴን ነው። ምን አይነት ጭንቅላት፣ ምን አይነት አስተሳሰብ ነው ግን ያላችሁ? ወላሂ ነው የምላችሁ። ስንት ጉድ አለ በየቤቱ፣ ስንት ጉድ አለ በየቤቱ ማለት ነው። አንድ እህታችን ወንድሟ የተሰራውን ቤት አፍርሶባት ከታች ግርግዳውን እንዳለ ወላሂ ነው እምላችሁ። ይሄ የተገረፈውን እንዳለ ማለት ነው እንዳለ አንስቶት እንጨቱ ነው የሚታየው። በቃ በታች በኩል እንደዚህ እንዳለ በቃ እንትን ብሎት ማለት ነው። እንግዲህ የሆነ ነገር ጠይቀው እንግዲህ ወይ የለኝም የሆነ ብላው እንግዲህ ይሆናል። በቃ ቤቷን አፍርሶባታል። በዚህ ልክ በቃ ምክንያቱም፣ እነሱ ሁልጊዜ ሙሉቢ ነው የሚሉት። ሁልጊዜ በቃ እንትን እንዲሉ አይፈልጉም። ሁልጊዜ እንዲረዱ ይፈልጋሉ። ሁልጊዜ እንዲደረግላቸው፣ ሁልጊዜ እንዲሰጡ ይፈልጋሉ። በራሳቸው መንቀሳቀስ፣ በራሳቸው ሰርተው መለወጥ አይፈልጉም። ሁልጊዜ በቃ የእኛን እጅ እያዩ መኖር ነው የሚፈልጉት። አሁን ይች እህታችን ቤቷን እንዳለ ነው ያፈረሰባት። ከታች ማለት ነው ከታች ከታች ማለት ነው እንዳለ ቆፍሮ ቆፍሮ ማለት ነው እንጨቱ እንዲታይ አድርጎታል። እንግዲህ አስቡት። ተገርፎ ቀለም ተቀብቶ ስንት ነገር ሆኖ አብቅቶ ማለት ነው። እና የምር ምር ነው የምላችሁ። በጣም ነው የሚያሳዝ ነው። ብቻ ግን እንደው መቻያውን ይስጠን። የምር ነው የምላችሁ፣ በአረብ ሀገር ያለን ሰዎች በብዙ ነገር ተበድለን በብዙ ነገር ተጎድተን ነው እየኖር ያለ ነው። አላህ ደግሞ የተሻለውን ይስጠን፣ ሰላም ያድርገን። ከምንም በላይ ጤና ነው። ጤናችንን ይስጠን እንጂ ለእኛ የሚያስብልንም የሚያዝንልንም ሰው የለም ከፈጣሪ ውጭ ማለት ነው። የምሬ ነው ምላችሁ እና እኔ እንደ ዛሬው ወላሂ አዝኒም አልቅሽም አላቅም። ለእነዚህ ልጆች ደግሞ የምሬ ነው ምላችሁ፣ ድምፅ እንሆናቸው። ፍትህ ለእነዚህ ልጆች! እነዚህ ልጆች ፍትህ ማገኘት አለባቸው። ይሄ ሰውዬ ደግሞ ተይዞ የእጁ ማገኘት አለበት። እነዚህ ምንም የማያውቁ አንድ ፍሬ ልጆች በዚህ አይነት ሁኔታ እንደዚህ አሰቃይቱ እንደዚህ ደብድቦ የምር ነው የምላችሁ። እንደዚህ እንደ ዋዛ መታለፍ የለበትም፣ መታለፍ የለበትም። የምሬ ነው መያዝ አለበት፣ የእጁ ማግኘት አለበት። እነዚህ ምንም የማያውቁ ልጆች ምንም የማያውቁ ልጆች ይህ ሁሉ ነገር ተፈጽሞባቸው እንደዚህ ሁሉ መከራ አልፎባቸው እንደ ቀላል ታይቶ የሚታለፍ ነገር መሆን የለበትም። ሁላችንም ለእነዚህ ልጆች ድምፅ እንሆን፣ ፍትህ እንጠይቅላቸው። ይሄ ሰውዬ ደግሞ ተይዞ የእጁን ማግኘት አለበት። ውሳና ነው የሚገኘው ይሄ ሰውዬ ማለት ነው። ሁላችንም እንተባበር፣ ለነዚህ ልጆች ፍትህ እናስገኝላቸው፣ ፍትህ እንጠይቅ። ወላሄ ነው የምላችሁ። እኔ በጣም ነው ያዘንኩት፣ ከምላችሁ በላይ ማለት ነው። እውነት ቤተሰብ እናላችኋለሁኝ። በያላችሁበት ሰላማችሁ ብዙ ተርፍርፍ ይበል። በቀጣይ ቪዲዮ ደግሞ እስከምንገናኝ ሰላም ሁኑልኝ። ላይክ እና ሰብስክራይብ ማድረጋችሁንም እንዳትረሱ ቤተሰብ። ያሉናችሁ ቤተሰቡንም ሀሳብ አሰታችሁን ኮሜንት ላይ አስቀምጡላችኋለሁ። አመሰግናለሁ።